ገንዘቡን ከብስለት ጉድለት ሰዎችን ልናጠፋበት አለፍ ሲልም እኛ ልንጠፋበት ስለምንችል ይህንን ስንል እኔ ማን ነኝ? ምን ያስፈልገኛል? ምን መስራት አለብኝ? ከሌሎች በምን እንለያለሁ? ለምሳሌ ይህንን ቪዲዮ ስትቀርጹ ላይት የለኝም፣ ካሜራ የለኝም። ለምሳሌ የስርቆት ወንጀል የማጭበርበር የመሳሰሉ ወንጀሎች ጋር ልንገባ እንችላለን። ለምን? ቶሎ ባንዴ ማደግ ነው ምንፈልገው። የመጀመሪያው ከድህነት መላቀቅ። ወደ ሁለተኛው ስንሄድ ራስን አለመሆን። ሶስተኛው ገንዘብ እንዴት ራን እናደርጋለን። ተኛው የመጨረሻው ከሰዎች ትምህርት መቅሰም ነው። ሰላም የተወደዳችሁ ተመልካቾቻችን እንዴት አላችሁ? እንግዲህ በዛሬው ቪዲዮ ደግሞ መረጥረጥ አድርገን አንዳንድ ሀሳቦችን ይዘላችሁ መጥተናል። ይህንን ቪዲዮ ውስጥ ከመጨረሻ ድረስ እንድትከታተሉት በአክብሮት ጋብዝናችኋል። ጠቃሚ ነገሮቹንም እንደምታገኙበት አንጠራጠርም። ቪዲዮውን ስጀምሩት ደግሞ ላይክ፣ ሼር፣ ሳብስክራይብ እንድታደርጉ በትህትና እንጠይቃችኋለን። ይህንን ቪዲዮ እስከ መጨረሻው ተከታተሉት አራት የሚሆኑ ጠቃሚ ጠቃሚ ነጥቦችን ወደ እናንተ ይጀላችሁ መጥቻለሁ አሁን ቀጥታ ወደምናነሳቸው ነጥቦች እንሄዳለን ማለት ነው የመጀመሪያው ከድህነት መላቀቅ ይኖርብናል ማለት ነው ይህንን ስንል ምን ማለታችን ነው ከድህነት እንዴት እንላቀቃለን ወደሚለው ስንሄድ ለምሳሌ ይህንን ቪዲዮ ስትቀርጹ ላይት የለኝም ካሜራ የለኝም ቦታ የለኝም ስልክ የለኝም የመሳሰሉ ነገሮችን ልታቀርቡ ትችላላችሁ ከእንደዚህ አይነት ነገር ግን ራሳችሁን አግላችሁ በመዋስም ሊሆን ይችላል። ቁርጠኛ ከሆናችሁ መስራት ትችላላችሁ ማለት ነው። ወደ ሁለተኛው ስንሄድ ራስን አለመሆን። ይህንን ስንል እኔ ማን ነኝ? ምን ያስፈልገኛል? ምን መስራት አለብኝ? ከሌሎች በምን እለያለሁ? ብር የለኝም፣ ምንስ ብሰራ ያዋጣኛል የሚሉ ነገሮችን ዘርዘር አድርገን ማየት ይገባናል ማለት ነው። ነገስ እንዴት የተሳካሌ ሰው መሆን ይችላለሁ? ይህንን ሁሉ በደንብ አመስጥረን እና አብጠርጥረን ካላወቅነ ደግሞ ሳንለወጥ በነበርንበት መኖርን ብቻ ምርጫ አድርገን ልንቀጥል እንችላለን። ስለዚህ ራሳችንና ራሳችን ብቻ እንሆን። ይህንን ስንል ሁሌም ከነበርንበት ላይ ቆመን መቅረት ሳይሆን ወደምንደርስበት ቦታ በዓላማና በእቅድ ነድፈን ወደፊት መጓዝ ይጠይቃል። ለወደፊት የት መድረስ እንደምንፈልግ አሻግረን ማየትም ይኖርብናል። ይህንን ስናደርግ ለወደፊት መዳረሻችን የዛሬ መንገዳችን ጠንካራ እንዲሆን ያግዘናል ማለት ነው። ራስን መሆን ሲባል ከጎናችን በሁሉም ነገር የተሳካለት አንድ ሰው አለ እንበል ያ ሰው ድንገት ደርሶ በአጋጣሚ የተሳካለት አይደለም ለምን እንደሱ አልሆንኩም ብለን ራሳችንን የምናስብ ከሆነ ያ ሰው የሆኑ የሆኑ መንገዶችን አልፈዋል ማለት ነው ለዚህ ደርሶ እንደዛ ሰው መሆን አይቻልም በሂደት መሆኑን ተረድተን ራሳችንን ፈትሽ ነው ከዚህ በተጨማሪም ራሳችን ላይ ተጽዕኖ ይኖረዋል ይህን ስንል ደርሼ ለምን አይሳካልኝም የምንል ከሆነ በፍጥነት እንዲሳካልን የተሳሳተ መንገዶችን ልንመርጥ እንችላለን ማለት ነው። ለምሳሌ የስርቆት ወንጀል፣ የማጭበርበር፣ የመሳሰሉ ወንጀሎች ጋር ልንገባ እንችላለን። ለምን ቶሎ ባንዴ ማደግ ነው የምንፈልገው። ስለዚህ ይህ ወደ ተሳሳተ መንገድ ይወስደናል ማለት ነው። ምናልባትም ከዚህ በፊት ወጥተን ወርደን ብዙ ነገር ደክመን ለፍተን ሊሆን ይችላል። እንደዚህም ሆኖ አልሳካልን ብሎ ሊሆን ይችላል። ግን በፊት እንደዛው ደክመን ለፍተን ሰርተን ስኬት ጥግ ላይ ያልደረስንበት የሆነ ምክንያት ይኖራል። የምንሰራው ስራ ምናልባትም ትክክለኛ አካሄድ እየሄድን ላይሆን ይችላል። ለምሳሌ የአሰራር ሁኔታ፣ የካፒታል፣ የቦታ አመራረጥ፣ የገንዘብ አያያዝ የመሳሰሉ ነገሮች ሊሆኑ ይችላሉ። በምንሰራው ስራ ላይ እመኑኝ፣ ሚዛናዊ ካልሆነ አሁንም ለውጥ አይኖረንም። ፈጣሪም እኮ በሳሎች ካልሆን በምንሰራው ስራ ላይ ምናልባት ውጤታማ ላይ ያደርገን ይችላል። ምክንያቱም ሀብታም ሆነን ገንዘቡን ከብስለት ጉድለት ሰዎችን ልናጠፋበት አለፍ ሲልም እኛ ልንጠፋበት ስለምንችል እንዲሳካልን ላይረዳን ይችላል። ስለዚህ ልክ መድረስ ያለብን ሌብል ላይ ስንደርስ ሁሉን ነገር እንዲሳካልን ይረዳናል ማለት ነው። ሶስተኛው ገንዘብ እንዴት ራን እናደርጋለን። ይህ ማለት ደግሞ ገንዘብ እኛ ላይ ነው የሚሰራው ወይስ እኛ ገንዘብ ላይ ነው የምንሰራው ወደሚለው ነገር ይወስደናል ማለት ነው። በተጨማሪ ደረጃም ገንዘብ ራሳችን ላይ የሚሰራ ከሆነ በጣም አደገኝነቱ የከፋ ሊሆን ይችላል ማለት ነው። እኛ ገንዘብ ላይ ከሰራን ደግሞ ምናልባትም እየተጠቀምንበት ገንዘብን በገንዘብ ማሳደግ የምንችልበት ስልት ይፈጠራል። ከዚህ ጋር በተያያዘ ሁለት ነጥቦች አሉ። እነዚህም ነጥቦች አንደኛው ገንዘብ እኛ ላይ ይሰራል ሁለተኛው ደግሞ እኛ ገንዘብ ላይ እንሰራለን ገንዘብ እንዴት እኛ ላይ ይሰራል ወደሚለው ነጥብ ስንሄድ ለምሳሌ በሱስ በመጠጥ በጭንቀት አእምሯችን በመቆለፍ ሊሆን ይችላል ገንዘብ እኛ ላይ የሚሰራው ይህንንም ስንል በሱስ በመጠጥ ስንል እነዚህ ሱስ ወይም መጠጥ ወደ ውስጣችን እየገቡ ራሳችን በቀጥታ በመጉዳት እንዳናስብና ለስራው ውጤታማ እንዳንሆን የሚያደርጉን ሲሆን በጭንቀት ለሚለው የተወሰነ ጥያቄ ካጫረባችሁ በምሳሌ ልንገራችሁ። አንድ ትልቅ ፕሮጀክት ያለው ሰው ሁሉን ነገር ሊድ ላድርገው ወይም ልምራው ብሎ ቢያስብ ከሠራተኛው ብዛት ከፕሮጀክቱ ግዙፍነት የተነሳ የተሳሳተ መንገድ ወይም ትክክለኛ ያመራር ስነ ልቦና ላይኖረው ይችላል። የዛኔ ስትረስ ውስጥ ወይም ጭንቀት ውስጥ ይገባል። በዚያ መሰረት ተጨናንቆ ፕሮጀክቱን በአግባብ ሳይመራ ጥሩ ውጤታማ ያልሆነ ስራ ሳይሰራ እና ሰራተኞቹም አፌክቲቭ የሆነ ወይም ውጤታማ የሆነ ስራ ሳይሰሩ እስከ መጨረሻው ድረስ ላይዘልቅ ይችላል። ፕሮጀክቱ በመሀል ፊል ሊያደርግ ይችላል ማለት ነው። ስለዚህ ገንዘብ ገንዘብን እንዲሰራ ከፈለግን ሌላ በየደረጃው ሊደርሽፕ ጀስት ማድረጉ ጥሩ ነው። ያኔ በየደረጃው ሁሉም ስራውን በውጤት ያከናውናል ማለት ነው። ይህንን ማድረግ ከተቻለ ውጤታማ እንሆናለን ማለት ነው። ስለዚህ ስትረስ ውስጥ እንዳንገባ በሱስ ውስጥ ወይም በጭንቀት በመጠጥ በተለያዩ ነገሮች ውስጥ እንዳንገባ ገንዘብ እኛ ላይ እንዳይሰራ እኛ ገንዘብ ላይ ቀድመን መስራት መቻል አለብን። ይህንን ለማድረግ ማወቅ በደንብ ከኛ የሚጠበቅ ነገር ነው ማለት ነው። እኛ ገንዘብ ላይ እንሰራለን ስንልስ ምን ማለታችን ነው? ራሱ ገንዘብ ራሱን በራሱ እንዴት ያሳድጋል የሚለውን ማወቅ ነው። በደንብ ይህንን መረዳት መቻል አለብን። ለምሳሌ የስራ አመራረጥ የአመራር ስልት፣ የአሰራር ፍጥነት፣ የኔትወርኪንግ ፍጥነት የመሳሰሉ ነገሮችን በደንብ ከተረዳነ እንዲሁም በቀጣይነት የምንተገብራቸው ከሆነ እኛ ገንዘብ ላይ ሰራን ማለት ይህ ነው። ፕሮጀክቱም ሆነ የምንሰራው ስራ ውጤታማ ይሆናል። አራተኛውና የመጨረሻው ከሰዎች ትምህርት መቅሰም ነው። ይህ ማለት ትልቁ የስኬት መንገድ ነው ማለት ይቻላል። ምክንያቱም ለምክሮች ለትምህርቶች ተገቢውን ቦታ አለመስጠታችን ነው በተደጋጋሚ የምንወድቀው። ትምህርት ስንል በብዙ መልኩ የምንማርባቸው መንገዶች አሉ። ለምሳሌ ሰዎች ከየት ተነስተው የት ደረሱ የሚለውን ወደ ሕይወታቸው ገብተን ማየት ትልቅ ትምህርት ይሰጠናል። ሌላው መጠየቅ፣ ማዳመጥ ከማንበብ ትልቅ ትምህርቶችን ልናገኝ እንችላለን። በትንሹም ቢሆን የዛሬው ሐሳብ እንደተመቻችሁ ተስፋ አደርጋለሁ። ቪዲዮም እስካሁን ድረስ ወዳችሁና ፈቅዳችሁ ስለተከታተላችሁን ልባዊ ምስጋናችን እናቀርባለን። ለቪዲዮ አዲስ ከሆናችሁ ደግሞ እንዲሁ ሳብስክራይብ ማድረጋችሁን አትርሱ። እንዲሁም ላይክ እያደረጋችሁ እንድትወጡ በድጋሚ እናሳስባለን። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።